የሕዝብን ሰላም በማረጋገጥ የተሰጣቸውን ኃላፊነት በአግባቡ እየተወጡ መሆናቸውን በጎንደር ከተማ የሚገኙ የሰላም አስከባሪዎች ተናገሩ። የከተማ አስተዳደሩ ሰላምና ጸጥታ መምሪያ በበኩሉ በአካልና በአይምሮ ብቁ የሆነ የጸጥታ ኃይል በማደራጀት ሰላምን ለማረጋገጥ በቁርጠኝነት እየተሠራ መሆኑን አስታውቋል። ዳንኤል ወርቄ በዝርዝር ተመልክቶታል። በሰላም ወጥቶ ለመግባት በሀገር ሰርቶ ለማደግ ለነገ የሚሉትን ህይወት ዛሬ ላይ ለመስራት ሰላም በምንም የማይተካውን ድርሻ ይወስዳል። ታዲያ የአካባቢን ሰላም ለማረጋገጥ በቂና ብቁ የሆነ የሰላም አስከባሪ አካላት መኖር ወሳኝ ሚና ይጫወታል። የጎንደር ከተማን ሰላም ሲያስከብሩ ያገኘናቸው የጸጥታ አካላትም ሙያዊ መርህን አክብረው ሕግ የማስከበር ተግባር እየፈጸሙ መሆናቸውን ነግረውናል። ገበያው ጸጋው፣ የጎንደር ከተማ ሰላም አስከባሪ፦ በጸጥታው ዙሪያ ያው መስዋዕት እየከፈነ ትግል እያደረግንበት ሁኔታ አለ። ሰላም አስከባሪው ለሕዝብ ነጻነት ለማውጣትና ጫካ ላይ ወድቆ በጣም ብዙ መስዋዕት የሚከፍልበት ሁኔታ ነው ያለው። ለሕዝብ ዘብ የቆመ ሰላም አስከባሪ። የኔ የደስቶ ባላለሁ የጎንደር ዙሪያ ሰላም አስከባሪ ነኝ ያው ሀመንግስት ጎን ሁኘ ለህዝብ አደራሰል እንቅልፍ ሳልተኛ መስዋዕትነት እየከፈልን የህዝብን ሰላም እየጠበቅን ህዝብ ጎን ሁነን ጨርቄ ማቄ ሳንል ያው እያገለገልን እንገኛለን። የጎንደር ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ አቶ ዋለልኝ ያለም አካባቢውን የሰላም ቀጠና በማድረግ የህዝቡን ደህንነት ለመጠበቅ ጎንደር ከተማን በሚመጥን መልኩ በአካልና በአእምሮ ብቁ የሆነ የጸጥታ አካላትን ማደራጀት መቻሉን ተናግረዋል። የሰላም ዘብ በማሰልጠን በየስድስቱ ክፍለ ከተሞች ወደ ስራ ተገብቷል። እነዚህም አመርቂ ውጤት አምጥተዋል። ብዙ ወንጀለኛ ይዘዋል። ሌሎች የጸጥታ መዋቅርም አሁን ሚሊሻ ከልማቱም ሳይነጠር የአካባቢውን በመጠበቅ ትልቅ ድርሻ ተደርጓል። ለቀጣይ አሁንም በማጠናከር ማህበረሰቡን ያለምንም ኮሽታ፣ ያለምንም ስጋት ልማቱ ላይ ትኩረት እንዲያደርግ ሰፊ ርብርብ እያደረገ ነው። ህብረተሰቡ ከጸጥታ አካላት ጋር ትስስር በመፍጠር በተሰሩ ህግን የማስከበር ስራዎች የሰላም ሁኔታው መሻሻል ማሳየቱን መምሪያ ኃላፊው ገልጸዋል። ማህበረሰቡን የሚረብሽ እኩይ አጥፊዎችን ተይዟል ማለት ነው። በዚህ በኩል ማህበረሰቡን በጣም ለጸጥታ አካሉ አጋዥ ነው። ሰላም ለሁሉም ነገር መሰረት መሆኑን በመገንዘብ ሁሉም የበኩሉን ድርሻ መወጣት እንዳለበት የሰላም አስከባሪዎቹ መልእክት አስተላልፈዋል።